ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን፣ ዋና ዋናዎቹን በቅድሚያም ጀነራል ምግበይ ኃይለ በስድስት የአማራ ክልል ዞኖች ፋኖን አደራጅተው ሲያዋጉ መክረማቸውን መከላከያው በሰበር ዜና ገለጸ። ጀነራሉ ፋኖን ከማደራጀት በተጨማሪ አይዞ ብለው እንዳሰማሩትም ያትታል። የታሪካዊ ጠላቶቻችን ተላላኪ ሲለው የነበረውን የፋኖ ኃይልንም የጀነራል ምግበይ ተላላኪ ብሎታል። በዝርዝር የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ በአማራ ክልል ጎንደርን ጨምሮ በበርካታ ቦታዎች የሚደረገው ውጊያ ሲቀጥል በስብሰባ ላይ በተፈጸመ ጥቃት በርካታዎች ተገድሏል። ጄኔራሉ ደግሞ ጠላት በእብሬት ሲሞላ የሚያሸንፍ ሰራዊት ነው ያለን ሲሉ ተናግሯል። ይህንንም ትሰማላችሁም። አቶ ጌታቸው ረዳ ወደ ዱባይ ሲጓዙ ጀነራል ታደሰ ወረደ ደግሞ አዲስ አበባ ሄዱ። ጀነራል ታደሰ ከመቀለው ወደ አዲስ አበባ የተጓዙት በእርሳቸው ትዕዛዝ ስር የሚመሩት ጀነራል ምግበይ ኃይልም በአማራ ክልል ውስጥ ውጊያ እያስተባበሩ ነው የሚል መግለጫ ከመውጣቱ አንድ ሰዓት አስቀድመው ነው ከምንጮቻችን የተገኘው መረጃ ይቀርባል። 120 ሚሊዮን ህዝብን የጦርነት ችግር ውስጥ ጥዶ ወደ ፍለጋ መውጣት አደጋው የከፋ ነው ሲሉ የኦፌኮ መረራ ጉዲና ተናገሩ። የብልጽግናው ስርዓትን ከኢህአዴግ የባሰም በአፍሪካ ቀንድም እንደኢትዮጵያ ኢትዮጵያ ያሉ ሀገራትን ከኬንያ ያልተማሩ የኋላ ቀር ፖለቲካን የሚያራምዱ ሲሉ ገልጿቸዋል። ተደምጡታላችሁም። የብልጽግናው መንግስት በደቡብ ኢትዮጵያ ክልል ወላይታ ዞን የዩኒቨርሲቲ መምህራንን እና የህግ ጠበቆችን ጨምሮ ሰዎችን በጅምላ እያፈሰ መሆኑ ተነገረም። አመራሮቻችንን በፌስቡክ ተችታችኋል የሚለው ደግሞ የአፈሳው ምክንያት ነው ተጨማሪያለን። በሱዳን የፕሬዝዳንቱ ቤተ መንግስት ላይ በተሰነዘረ የድሮን ጥቃት ሶስት ጋዜጠኞች ተገደሉ። የሱዳን ፈጥኖ ድራሽ ኃይል አርኤስኤፍ በሱዳን ዋና ከተማ ካርቱም በሚገኘው የሪፐብሊካን ቤተ መንግስት ላይ ባደረሰው የድሮን ጥቃት ነው እነዚህ ጋዜጠኞች ተገድለዋል የተባለው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል ጎንደርን ጨምሮ በበርካታ ቦታዎች የሚደረገው ውጊያ ሲቀጥል በስብሰባ ላይ በተፈጸመ ጥቃት በርካታዎች ተገድሏል። ጄኔራሉ ደግሞ ጠላት በእብሪት ሲሞላ የሚያሸንፍ ሰራዊት ነው ያለን ሲሉ ተናግሯል። ያለፉት ሶስት ቀናት በአማራ ክልል የፋኖ ኃይሎች የከፈቱትን እያንድነት የሚል ስያሜ የሰጡትን ዘመቻ ተከትሎ ከፍተኛ የሚባል ሰባዊ ጉዳት ነው የደረሰው የአገዛዙ ልሳናት ጆሮ ዳባ ልበስ ቢሉትም ቅሉ የእርስ በርስ ጦርነቱ ሰለባዎች አሀዝ ግን በሶስት ቀናት ውስጥ ብቻ በሺዎች የሚቆጠር እንደሆነ ነው የተገኙ መረጃዎች የሚያመላክቱት። አገዛዙም ሜካናይዝድ ኃይሉን በመጨመር በሰፊው ክልል ውስጥ የበተነውን ሰራዊቱን ከክልሉ ወጣቶች ጋር እያፋለመው ይገኛል። ከቀናት በፊት እንደ ጅብ መናከስ አቅቷቸው አርጅተው እንደ ጉንዳን መናከስ ጀምሯል የሚለው የውጊያ ቅስቀሳን ያደረጉ አማካሪዎች ያሉት የብልጽግናው መንግስት የላካቸው በርካታ የድሃ ኢትዮጵያ ልጆችም በየስፍራው ተገድለው የሚያሳዩ ምስሎች ተሰራጅቷል። የሰሞንኛዎቹ ውጊያዎች በትልልቅ ከተሞች ውስጥ ጭምር እየተደረጉም ሆኗል። በላሊበላ፣ ደብረ ማርቆስ፣ ባህርዳር ቅርብ ርቀት ባሉ ቦታዎች በደብረ ብርሃን መውጫ አካባቢዎች የነበሩ ጥቃቶች እና የተኩስ ልውጦችን በተመለከተ መዘገባችን የሚታወስ ነው። ዛሬ አመ መሻሹን ደግሞ የጎንደር ከተማ ክፍል በሆኑት እንደ ጠዳ ክፍለ ከተማ ባሉ አካባቢዎች የተኩስ ልውውጥ እንደነበር ታውቋል። አዘዞና አይምባ ተብለው በሚጠሩ ከከተማ ቅርብ ርቀት ላይ ባሉ አካባቢዎችም እንደዚሁም የፋኖ ኃይሎች ሰሞነኛ ጥቃቶች በበርካታ የወረዳ ከተማዎች ጭምር የተፈጸሙም ሆኗል። በወቅታዊ ምክንያት በሚል በየካምፖቹ ተይዘው የነበሩ ሰዎች የተለቀቁባቸው ስፍራዎችም አሉ። በጎጃም ቀጠና አሽፋ ላይ በደርዘን የሚቆጠሩ መለቀቃቸውም አንደኛው አብነት ነው። በካምፕ በጉዞና ፊት ለፊት ከደረሱ ጥቃቶች ባሻገርም ከሁለት ቀናት በፊት በስብሰባ ላይ በተፈጸመ ጥቃት ከፍ ያለ ጉዳት መድረሱንም ሰምተናል። ድርጊቱ የተፈጸመው በምዕራብ ጎንደር ዞን ሽንፋ በተባለ ቦታ ሲሆን ወታደሮች፣ የፖሊስና የሚሊሻ አባላት እንደዚሁም የብልጽግና የአካባቢ አመራሮች በዘመቻ ዙሪያ በምክክር ላይ በሚገኙበት ወቅት በተፈጸመ ጥቃት ነው። በቁጥር በውል ያልታወቁ ሰዎች ለአካል ጉዳትና ለሞት ተዳርገዋል የተባለው ይህ ጥቃት የተፈጸመው ደግሞ በአንድ የመንግስት የጸጥታ አካል መሆኑ የተፈጠረውን የክልሉ ነባራዊ ሁኔታ በግልጽ ያሳ ተሳየ ሆኗል። ሰራዊቱ በየቀበሌውና በየወረዳው ተሰማርቶ የሚሊሻ ተልእኮን ይፈጽም ዘንድ በብልጽግና አገዛዝና በወታደራዊ አዛዦች ከተፈረደበትም ዓመታት እየተቆጠሩ ነው። የአማራም የኦሮሚያም ወጣቶችን በየቀያቸው ከመጣ የመንግስት ኃይል ጋር መታኮስ የተፈጠረላቸው የስራ እድል ይመስላል። ጀነራሉ ደግሞ ለእብሪተኛ ጥላት የተዘጋጀ ሰራዊት አለን ሲሉ ይሰማሉ። ይህን ያሉት በአማራ ክልል እዛቸውን በሙሉ አቅም አስገብተው እየተዋጉ የሚገኙት የሰሜን ምዕራብ እዝ አዛዡ ሌትናንት ጀነራል ብርሃኑ በቀለ ናቸው። በጠላት ብርትና በጦርነት አስፈላጊነት ወደ ጦርነት መግባት የግድ በሚልበት ጊዜ ተዋግቶ የሚያሸንፍ የሀገር ሉዓላዊነትን የሚጠብቅና የሚከላከል ጦር አለን ይላል የአዛዡ ማብራሪያ። ጀነራል ምግበይ ኃይል በስድስት የአማራ ክልል ዞኖች ፋኖን አደራጅተው ሲያዋጉ መክረማቸውን መከላከያ ሰራዊቱ በሰበር መረጃ ገለጸ። ጀነራሉ ፋኖን ከማደራጀት በተጨማሪ አይዞህ ብለው እንዳሰማሩት ያትታል። የግብጽ እና የታሪካዊ ጠላቶቻችን ተላላኪ ሲለው የነበረውን የፋኖ ታጣቂ ኃይልንም የጀነራል ምግበይ ተላላኪ ብሎታል። በብልጽግናው መንግስት በኩል በትግርኛ ተናጋሪ ህዝብ ላይ ዘመቻ በከፈተበት በ2013ቱ ጦርነት ወቅት ገደል ናቸው እያስ ባለ በአገዛዙ የፕሮፓጋንዳ ኃይሎች ሲያስነግርላቸው የነበሩት ጀነራል ምግበይ ኃይልም አሁን ደግሞ በአማራ ክልል የኦህዴድ ብልጽግና የሚመራውን ጦርነት የሚፋለሙትን ኃይሎችን በማደራጀትና በማዝመት ወንጅሏቸዋል። በተመሳሳይ ሰሞኑ በስድስት ዞኖች በብልጽግናው መንግስት መንግስት ላይ የተካሄደውን የፋኖን ጥቃት ያደራጁት ጀነራል ምግበይ ናቸው ያለው መከላከያው ከእርሳቸው በተጨማሪም ስማቸውን ያልጠቀሳቸውና ግብረአበሮቻቸው ሲል የገለጻቸው ሰዎች መኖራቸውንም ጠቁሟል። ጀነራል ምግበይ ፋኖን ከማደራጀት በተጨማሪ የአይዞህ ባይነት ሚናም እንደነበራቸው የፊልድ ማርሻል ብርሃኑ ጁላ ቢሮ ያወጣው መግለጫ ያሳያል። ለሁለት ቀናት የተካሄደውን ዘመቻ አደራጁ፣ አይዞህን ብለው አሰማሩ ያላቸውን ጀነራሉን በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም ራብ ጎጃም እንደዚሁም በሰሜን ወሎ የምግበይ ሀይል ተላላኪ ጽንፈኞች በለኮሱ እሳት ተለብልበዋል በማለት መግለጫው ላይ አካቷል። የፋኖ ኃይሎችን የታሪካዊ ጠላቶቻችን ተላላኪዎች ሲል የከረመው አገዛዙ አሁን ደግሞ የምግበይ ኃይል ተላላኪዎች ሲልም ጠርቷቸዋል። በአንድ ጊዜ በስድስቱ ዞኖች ጀነራል ምግበይ አደራጅተውና አይዞ ብለው ለሁለት ቀናት ዘመቻ እንዲካሄድ አድርገው፣ እኔ ግን 317 ታጣቂ ገድዬም 41 ሰው ማርኬያለሁ እያለም ይቀጥላል። ጀነራል ምግበይ ከሁለት ሳምንት በፊት በትግራይ ክል ማሊል ግዛይ መንግስት ፕሬዝደንት አቶ ጌታቸው ረዳ ከታገዱት የትግራይ ሰራዊት አዛዦች መካከል አንዱ ሲሆኑ የሰራዊቱ የምዕራብ ግንባር አዛዥም ናቸው። በአሁኑ ወቅት በኃላፊነት ላይ ያሉት የብልጽግና አገዛዝ ወታደራዊ መሪዎች መካከል የአብዛኞቹ የቀድሞ አለቃ የነበሩትና እነዚሁ የአሁኖቹ የመከላከያ መሪዎች በ1980ዎቹ መጀመሪያ ሲማረኩ በመማረኩ ሂደት ውስጥ ከተሳተፉ ታጋዮች መካከል አንዱ እንደሆኑም ይነገርላቸዋል። በዚህም መሰረት ከፊልድ ማርሻል ብርሃኑ ጁላ ጀምሮ ያሉት የመምሪያና የእዝ መሪዎች በተማረኩ ባቸው የደርግ ዘመን ውጊያዎች ላይ ተሳትፈው በኋላ ላይ የአብዛኞቹ አለቃ በመሆን በተለያዩ ኃላፊነቶች ላይ እየሰሩ ቢሆንም መከላከያ ባወጣው መግለጫ ግን ወታደራዊ እውቀት የሌለው ሰው ነው በማለት ገልጿቸዋል። ፋኖ የአንድነት ዘመቻ ብሎ የከፈተው ማጥቃትን በማስመልከት ብልጽግና ዘመቻውን ከጀነራል ምግበይ ጋር አገናኝቶ ይህንን መግለጫ ለማውጣት የተገደደበት ምክንያት በማስመልከትም የተለያዩ አስተያየቶች እየተሰጡ ናቸው። በአንድ በኩል የፋኖ ኃይሎች ያደረሱበት ጥቃት ጽንፈኛው ኃይል አቅም የለውም ቆሞ መጓጋታ አይችልም እያለ ሲያስነግረው የነበረው ፕሮፓጋንዳ ውድቅ ስላደረገበት ጥቃቱን የከፈቱት በሌላ ኃይል እገዛ እንጂ በራሳቸው ወታደራዊ አቅምና ቅድ አይደለም ለማለት ሲሆን በሌላ በኩል ደግሞ ፋኖና ቲዲኤፍ እየተባበሩ ነውና ስልጣናቸውን አድኑ የሚል መልእክትን ለማስተላለፍ፣ ከዚህ በተጨማሪም በቀጣይ በራሳቸው በጀነራል ምግበይና በሌሎችም የትግራይ ሰራዊት አዛዦች ላይ ሊወሰድ የታሰበውን እርምጃ ለመጠቆም ነው የሚሉ ከአስተያየቶች መካከል ይጠቀሳሉ። አቶ ጌታቸው ረዳ ወደ ዱባይ ሲጓዙ ጀነራል ታደሰ ወረደ ወደ አዲስ አበባ ሄዱ። ጀነራል ታደሰ ከመቀለ ወደ አዲስ አበባ የተጓዙት በእርሳቸው ትእዛዝ ስር የሚመሩት ጀነራል ምግባይ ኃይልም አማራ ክልል ውስጥ ውጊያ እያስተባበሩ ነው የሚል መግለጫ ከመውጣቱ አንድ ሰዓት አስቀድመው ነው ወደ አዲስ አበባ የሄዱትን በጠቅላይ ሚኒስትሩ ጥያቄ መሆኑን ኢትዮ ፎረም ከታማኝ ምንጮቹ መረጃውን አግኝቷል። በተያዘው ሳምንት መጀመሪያ ላይ ወደ መቀለ እንደሚመለሱ በሚዲያ ተናግረው የነበሩት አቶ ጌታቸው ረዳ ባሳለፍነው ሐሙስ ወደ ዱባ መጓዛቸው ተሰምቷል። አቶ ጌታቸው ወደ ዱባይ የተጓዙት ለሕክምና መሆኑ የተሰማ ሲሆን በሳምንቱ ከሰኞ በፊት እንደሚመለሱም ተሰምቷል። ይህ በእንዲህ እንዳለበት ትግራይ ክልል ምክትል ፕሬዚደንት ስር ካሉት ወታደራዊ አዛዦች መካከል አንዱ የሆኑት ጀነራል ምግበይ ኃይልም የፋኖ መሪ ሆኖ በፌዴራል መንግስቱ በተወነጀሉበት ምሽት ጀነራል ታደሰ ወረደ ወደ አዲስ አበባ ተጉዘዋል። ጀነራል ታደሰ ወደ አዲስ አበባ ያቀኑት በጠቅላይ ሚኒስትሩ ጥሪ መሆኑን የገለጹልን ምንጮች ባሳለፍነው ሳምንት ከጠቅላይ ሚኒስትር አብይ አህመድ ጋር እየተነጋገሩ የተናገሩበትን አጀንዳ ቀጣይ ክፍል ለማከናወን ነውም ብለውናል ባሳለፍነው ሳምንት ጊዜያዊ መንግስቱ እንደገና ስለሚቋቋምበት መንገድ መምከራቸውን የገለጹት ምንጮች የአሁኑ የጄኔራል ታደሰ የአዲስ አበባ ጉዞም በጊዜያዊ መንግስቱ አወቃቀር ላይ የተሰጣቸውን የቤት ስራ ከሰሩ በኋላ የተደረገ ነው ብሏል ይሁን እንጂ ይህ አዲስ የሚቋቋመው የጊዜያዊ መንግስት ምን አይነት መልክ እንደሚኖረው ካቢኔው ስንት እንደሚሆን በማን ፕሬዝደንትነት እንደሚመራ ምንጮቹ ከመግለጽ ተቆጥቧል ጠቅላይ ሚኒስትር አብይ አህመድ አቶ ጌታ ማለታቸው ረዳን እና መከተሎቻቸውን ባመሰገኑበት የፓርላማው ንግግራቸው ጊዜያዊ መንግስቱ እንደ አዲስ ተዋቅሮ ሰዎችም እንደሚቀየሩ መናገራቸው የሚታወስ ነው። በዚህም ጀኔራል ታደሰ ወረድና ጠቅላይ ሚኒስትሩ ያደርጉታል በተባለው ውይይት ላይ አቶ ጌታቸው ረዳ እንዲሳተፉ ከዱባይ እስከሚመለሱ የሚጠበቁ መሆን አለመሆኑ ግን የታወቀ ነገር የለም። 120 ሚሊዮን ህዝብን የጦርነት ችግር ውስጥ ጥዶ ወደብ ፍለጋ መውጣት አደገው የከፋ ነው ሲሉ የኦፌኮ መራራ ጉዲና ተናገሩ። የብልጽግናው ስርዓትን ከኢህአዴግ የባሰም በአፍሪካ ቀንድም እንደ ኢትዮጵያ ያሉ ሀገራትን ከኬንያ ያልተማሩ የኋላ ቀር ፖለቲካ የሚራመድባቸው ሲሉ ገልጸዋቸዋል። በቅርቡ ከኦነግ ጋር በመሆን ፓርቲያቸው ኦፌኮ ያወጣው መግለጫና ምላሹን ተከትሎ መነጋገሪያ ሆነው ሰንብተዋል። የሽግግር መንግስት መቋቋምን ጨምሮ ያነሷቸው ጉዳዮችን የአቶዎች መልስ አብዲስ አስተዳደር ቅዠታሞች ሲል እንደ ፕሮፌሰር መረራ ጉዲና ያሉ ፖለቲከኞችንም ስለ ህገ መንግስትና ህግ ልናስተምራችሁ ዝግጁነን ሲል ተሳልቆ ነበርም። መረራ ግን ላወጣ ነው መግለጫ ከመንግስት በኩል እስካሁን የተሰጠን ምላሽ የለም ሲሉ ነው የተደመጡት። የኦፌኮ ሰው ከፖለቲካ ትግል ለመገለል ተስፋ እንዳይቆርጡ ያደረጋቸው ህዝቡ አሁንም ለነጻነቱና ለመብቱ የሚያደርገው ትግል እንዲያውም ማጠናከሩ እንደሆነ ያነሱና ከቀደሙ ስርዓቶች ጀምሮ ያለውን መንገድ ያብራራሉ። የአብይ አህመድ አገዛዝንም ከኢህአዴግ የባሰ ኢትዮጵያን አዘቅት የከተተ የሚል ማነጻጸሪያም አቅርበዋል። በትግራዩ ጦርነት ወቅት አላገዝከንም የሚል ወቀሳ ከአብይ አህመድ የቀረበባቸው ፖለቲከኛው ሌላኛው የኢትዮጵያ ሁኔታ ያነጻጸሩበት መንገድ ደግሞ የፖለቲካ ባህሉን ሲሆን ዋነኛው ተጠያቂ ደግሞ ገዢው ፓርቲ ስለመሆኑ አስቀምጧል። ኬንያ በአፍሪካ ቀንድ የተሻለ የፖለቲካ ተሞክሮ እንዳለው አንስተው የብልጽግና ኢትዮጵያ የሆኑ ሌሎች ጎረቤቶቿም የኋላ ቀር ፖለቲካ መገለጫዎች ሲሉም አመላክቷል። የሱዳን ጦርነት የሶማሊያና ና ደቡብ ሱዳን አለመረጋጋቶችን አብነት አድርገው በማንሳት የኦሮሞ ህዝብ ወቅታዊ ህመም የሁሉም ኢትዮጵያውያን ህመም ሆኗል ያሉት ፕሮፌሰር መረራ ከቅርብ ጊዜ ወዲህ የሚታዩትን ቀጠናዊ ና ሀገራዊ ውጥረቶችንም እንደ ስጋት አቅርበዋል። ወደብ ቢኖረው የሚጠላ ጤነኛ ኢትዮጵያዊ የለም። ነገር ግን አንድ መቶ ሀያ ሚሊዮን ህዝብ የውስጥ ጦርነት ውስጥ ማግዶ የሚቀርብ ነው ወይ የሚል ጥያቄም አንስተዋል። ወደብ ምንም ጥያቄ የለም፣ ሀገሪቷ ታስፈልጋለች። ግን ወደብን ለማግኘት ግን የምንሄድባቸው መንገዶች በተለይም ደግሞ የራሲን አካባቢ የራሴን ህዝብ መቶ ሀያ መቶ ሰላሳ ሚሊዮን ህዝብ የምትለውንም ቤት ሳታስተካክል ወደ ውጭ ያለውንም ሁኔታዎችን አስተካክለዋለሁ ብለህ ስትሄድ ብዙ በብዙ መንገድ ይቸግራል። እዚህ ያለውን እሳት ሳታጠፋ ሌላ ቦታ ሌሎች ነገሮችን አደርጋለሁ የሚል የሚባለው ነገር ውጤቱ ላይ ነው እንጂ ችግሩ በሚሆን መንገድ ተደራድሮ ተነጋግሮ በተከባበረ መንገድ ለማስበለስ ስለት እኛ ደስተኞች ነን። ግን አያያዙና የተካሄደበት መንገድ የሀገሬን የራሴን ፖለቲካ ሳታስተካክል የአካባቢን ፖለቲካ አስተካክላለሁ ብለ የምታደርጋቸው ነገሮች አገሪቷን ውድ ዋጋ ሊያስከፍሉ ይችላሉ የሚል እምነት አለን። ችግሩ እዛ ላይ ነው እንጂ ወደብን የሚጠላ ጤናማ የሆነ ኢትዮጵያዊ ያለ ይመስለኛል። የብልጽግናው መንግስት በደቡብ ኢትዮጵያ ክልል ወላይታ ዞን የዩኒቨርሲቲ መምህራንና የህግ ጠበቆችን ጨምሮ ሰዎችን በጅምላ እያፈሰ መሆኑ ተነገረም። አመራሮችን በፌስቡክ ተቻችሁ የሚለው ደግሞ የአፈሳው ምክንያት ነው። የሀሳብ ፓርቲ ነኝ የሚለው ብልጽግና የሀሳብ ሰዎችን ሲገድል፣ ሲሰውር፣ ሲያሳድድ ወደ ሀገራቸውም እንዳይገቡ ሲከለክል ነው የሚታወቀው። ከሰሞኑ የሲዳማ ክልል ርዕሰ መስተዳደር በማህበራዊ ሚዲያ ተችህን ያሉትን አንድን አርቲስትን ሲከሱ ሲሰድቡ ታይተው ብልጽ ብልጽግና ምን እንደሚመስል አሳይተው ነበር። ከወደ ደቡብ ኢትዮጵያ ወላይታ ሶዶ የተሰማውም የዚህ ታሪክ ቀጣይ ክፍል ነው። በክልሉ ወላይታ ዞን የዩኒቨርሲቲ መምህራንና የህግ ጠበቆችን ጨምሮ ሰዎች በጅምላ እየታፈሱ ነው ሲሉም ነዋሪዎችና ቤተሰቦች ተናግረዋል። መረጃዎች እንደሚጠቁሙት ከሆነ ከባለፈው ሳምንት ጀምሮ በደቡብ ኢትዮጵያ ክልል ወላይታ ዞን ወላይታ ሶዶ ከተማም በርካታ ሰዎች ለእስር ተዳርጓል። የሰዎቹ እስር እየተካሄደ የሚገኘው አንዳንዶቹ ከመኖሪያ ቤታቸው ሌሎች ደግሞ ከመንገድ ላይ የተያዙ ስለመሆኑም የከተማ ኗሪዎች ይናገራሉ። የቤተሰብ አባሎቻቸው የታሰሩባቸው በፍርድ ቤት ትዕዛዝ ሳይሆን ቤት ለቤት በተደረገ አሰሳ መሆኑን ሁለት የታሳሪ ቤተሰቦች ይናገራሉ። የጥብቅና ባለሙያ የሆነው ወንድማቸው ልጅ የክልሉ አመራሮችን በፌስቡክ ተችተሃል ብለው ባለፈው ሳምንት መጨረሻ ላይ መታሰሩን የተናገሩ አንድ ቅሬታ አቅራቢም በትርፍ ጊዜው በፌስቡክና በቲክቶክ ገጹ ላይ በክልሉ ስለሚስተዋሉ የመልካም አስተዳደር ችግሮች የራሱን አስተያየት ከመግለጽ ውጭም የግለሰቦችን ስም ጠቅሶ ማያውቅም ሲሉም ሉ ነገር ግን የጸጥታ አባላት የክልሉ አመራሮችን ተናግረሃል በሚል አሰሩት፣ ሲሉም ያክላሉ። ወንድማቸው መጋቢት ስምንት እኩለ ሌሊት ላይ በጸጥታ አባላት ለጥያቄ ትፈለጋለ በሚል መወሰዱን የጠቀሱ ሌላኛው ነዋሪ ደግሞ በወቅቱ ከሚመለከታቸው የፍትህ አካላት የመጥሪያም ሆነ የብርበራ ወረቀት ሳይዙ ነው ወስደው ያሰሩት። በማግስቱ የተያዘው ፖለቲካ ተናግሯል በሚል መሆኑን ከሌሎች ሰዎች ሰማን። አሁን ላይ ወንድማችንን ማግኘትም ሆነ የታሰረበትን ቦታ እንኳን ማወቅ አልቻለም ሲሉን የተናገሩት ቤተሰቦቻቸው የታ የተሳሰሩብን የክልሉ አመራሮችን በመተቸት ነው ሲሉም ገልጸውታል። የክልሉ የብልጽግናው ሹማምንት ደግሞ የማንናገረው ምክንያት ስላለን ነው ያሰር ናቸው እያሉ ነው። በሱዳን የፕሬዝደንቱ ቤተመንግስት ላይ በተሰነዘረ የድሮን ጥቃት ሶስት ጋዜጠኞች ተገደሉ። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ በሱዳን ዋና ከተማ ካርቱም በሚገኘው የሪፐብሊካን ቤተመንግስት ላይ ባደረሰው የድሮን ጥቃት ነው። እነዚህ ጋዜጠኞች መገደላቸው የተነገረው በጀነራል አብዱል ፈታህ አልብሩሃን የሚመራው የሱዳን ጦር ሰራዊት ፕሬዝደንታዊ ቤተመንግስቱን ከጀነራል ሀምዳን ዳጋሎ ፈጥኖ ደራሽ ኃይሎ አር ኤስ ኤፍ እጅ በማስለቀቅ በዛሬው እለት በቁጥጥር ስር ማስገባቱን መዘገባችን ይታወሳል። ይህንን ተከትሎ ከሰዓታት በኋላ የፈጥኖ ደራሽ ኃይሉ በከፈተውና በቤተመንግስቱ ውስጥ በሚገኝ ወታደራዊና የሚዲያ ስብሰባ አዳራሽ ላይ ባነጣጠረ ሰው አልባ አውሮፕላን የድሮን ጥቃት ሶስት ጋዜጠኞች ወዲያውኑ መገደላቸው ሰምቷል። ጋዜጠኞቹ በቤተመንግስቱ መንግስቱ ተገኝተው ለሱዳን መንግስት ቴሌቪዥን ጣቢያ ሲዘግቡ በነበሩበት ወቅት በጥቃቱ ሰለባ እንደሆኑም የሱዳን ጦር ምንጮች ለኤፍፒ ገልጿል። ፈጥኖ ደራሽ ኃይሉ ቤተ መንግስቱን ጨምሮ የሱዳን በርካታ አካባቢዎችን ለረጅም ጊዜያት ተቆጣጥሮ የቆየ ሲሆን የሱዳን ጦር ከሁለት ዓመታት ጦርነት በኋላም ፕሬዚደንታዊ ቤተመንግስቱን መልሶ በመቆጣጠሩ ወሳኝ የተባለ ድልን መቀዳጀቱ ሲነገርም ቆይቷል። ነገር ግን አሁን ላይ ፈጥኖ ደራሽ ኃይሉ በቤተ መንግስቱ ጥቃት ከማድረሱ በተጨማሪ አሁንም የካርቱም ደቡባዊ ክፍልና የካርቱም ተጎራባች በሆነችው ኡምዱርማን ከተማ መካከል ያሉ ቦታዎችን ተቆጣጥሮ መገኘቱ ነዋሪዎችን ስጋት ላይ ጥሏል። በግብጽ እና በኤርትራ የሚደገፈው የሱዳን ጦር በበርካታ የሱዳን አካባቢዎች ድል ሲቀነው በተባበሩት አረብ ኤሚሬቶችና በአዲስ አበባ አስተዳደር ይደገፋል የሚባልለት አርኤስኤፍ ደግሞ በበርካታ ስፍራዎች ላይ የደረሰበትን ሽንፈት ተከትሎ በቤተ መንግስቱ ላይ የድሮን ጥቃት መፈጸሙም እያነጋገረ ይገኛል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን።